የሰው በሽታ ራሱ ገቡን ነው። እኔስ በሽታዬ ባቴን ነው ባቴን ነው። ማይክል ጃክሰን እኔ ላልቅስልህ። እኔትን ምን ሆንክ? ምን ጎደለ? ሄርሜላ ጥርግት በል አይዞ። እንዴ ሩታን የመሰለች ሚስት እያለ እሷም፣ ወደ ትዳሯ ትግባ፣ አንተም ወደ ኑሮህ የኔ ወንድም። የኔሁ ደግሞ እንደው ይሄ ሄርሜላ እስከ ዛሬ በቃ ይመታህመል አልችልም አልሽ። እኛ መቼ ነይ ልናል እንድትሰደቢ? ራስሽን ያዋረርሽው ራስሽ ነሽ። እንደው ቤተሰብ ጉሜንት አጠሮች ላይ ክሸር እስኪፈረዱ እናንተ ማለት ነው። እና አበርሽ ይሄ ለምን አዘነ? በቃ ምንም ስልክ ምንም አንገናኝም ስላለችው ነው እንጂ አዘነው ለሌላ ነገር አይደለም። እና ደግሞ አለቀሰ። አታልቅስ እንዴ ጥላቶችህ በእግር ስር ውድቅ ብለህ ያልቅሱ። አንተ ለምን ታለሳለህ? አይ አይ ፍቅር ፍቅር ፍቅር አሉት ስሙን አሳንሰው ከድንጋይ ይበልጣል ለተሸከመው ሰው አልኩ። እንዴ ሄርሜላዬ እንደው ዛሬ ተለቃቀሱ። አብርሽና ሄርሜላ ያጋጥማል፣ ያጋጥማል። አብርሽዬ ይቺ ሴትዮ ከህይወት ትውጣ፣ አትሆንህም። ምክንያቱም እሷ ወደ ሌላ ነገር ትገፋፋሃለች። አንተ ደግሞ አያስችልህ ፈገግ ስትል ጥላቶች ለምን ሳቀ ብለው ያለእሳሉ። ስለዚህ ከሚያለእሱ ይሄን ሰሞን እንኳን አንተን አይደለም እኔን ሰላሜን እየነሱኝ ነው አብርሃም እዬ፣ ሰላሜን ጥላቶቹ ሰላሜን እየነሱኝ ነው። ስለዚህ አንተ ራስህ ግን በቃ ጀግና ነህ፣ በፈለግከው ነገር መስራት ትችላለህ። ሄርሜላን ግን ከህይወት ኢግኖል አድርግልን አብርሃም እዬ። ውይ እንደ ዛሬው በጣም በጣም አስደንጋጭ እና አሳዛኝ ነገር ነው አብርሃም፣ ግን አለቀሰ። እንደው የኔው የኔ ሆደ ቡቡ እንደው ልክ እንደ ሴት እኮ ነው በቃ ሆ፣ እምባው ፍልቅ የሚለው እንደዚህ አይነት ሰው እኮ ነው የሚጎዳው። እንደዚህ አይነት ሰው ነው የሚጎዳው፣ አብርሃምዬ ሄርሜላ ተሰምቷት ጸጽቷት፣ ወደ ልጇ ልትመለስ ነው። ስለዚህ አንተም ወደ ትዳር ተመልሰ ይህንን የመሰለ ህፃንክን እየተንከባከብክ ሚስትን እየተንከባከብክ ከአሁን በኋላ አብረህ ኑር። በሉ ኮሜንታተሮች አስተያየት ስጡን። ግን አብርሽ አንጀቴን በለው ሲያለቅስ ወንድ ልጅ የወንድ ልጅ ለእሶ ከባድ ነውና አይዞ አብርሽ፣ አይዞ አይዞን፣ አይዞን።